ዘልዛላ ዕድሜ ውስጥ ግን በዓለም ብልጠት ጎበዝ ታዋቂ አርቲስት ለመሆን ያልጣርኩት የለም። ምክራይ ነው ያየሁት። የሊቢያን በርሃንም ክርተት ብያለሁ፣ ለመውጣት ማለት ነው። ልጅነቴን ባለማወቅ በብልጠት ለማደግ ያልተንከራተትኩት መንከራተት የለም። ምስክርነት ነው የምናገር። በስሙ አመስግነን አወድሰ መጨረሻ ላይ ከተመለስኩ በኋላ ግን ከስደቱን ከመጣሁ በኋላ ብዙ ጓደኞቼ እነሰይፉም እነአለልኝ እነጥሌ ምናምን ሀብታም ሆኗል። እኔ ከዜሮ ነው የምጀምረው አንዲት የማትቀየር ልብስ ነው ያለች እራቡ መከራ ነው አቡነ ጴጥሮስ ድረስ በእግሬ ነው እየተንከራተትኩ የሚሄደው ጥሩ እጽፋለሁ ጥሩ አዘጋጃለሁ ግን አልሰማም ሞገስ የለኝም አልታወቅም እኔ የሰራሁትን ትያትር የጻፉትን ትያትር የሰሩ ልጆች ይታወቃሉ እኔ አልታወቅም መጨረሻ ላይ አንድ ነገር ልንገራችሁ ወደ ቅድስት ቤተክርስቲያን ተመለስኩ ከነ ጉድፌ ከነ ኃጢአቴ ከነ በደሌ ተመለስኩና አቤት ቤተክርስቲያን ስን ወዲያው ቅዱስ ሚካኤል ያሳደገ ይመልአክ ምልስ አለልኝ። ከዛ በኋላ የመጀመሪያ ራህቤን አስወገደልኝ። ወዲያው ተለልብላ አታመስግኑ። መጨረሻ ላይ ግን የምር ግን አልቅሼ ወደ አሳደገ ይመልአክ ስመለስ ግን በሚገርም ሁኔታ አንድ ዘበኛ አደረገኝና፣ ከፍ አደረገኝ። በዓለም ታዋቂ አደረገኝ። በዓለም ማርያምን እሱን በምድር አስራችሁ በሰማይ የምታስሩ በምድር ፈታችሁ በሰማይ የምትፈቱ አባቶቼ ካህናት እንደየማረጋችሁ፣ ወንድሞቼ ዲያቆናት፣ ሰባኪያን ወንጌል፣ ዘማሪያን፣ ዘማሪያት፣ የሰንበት ትምህርት ቤት ተማሪዎች እዚህ ያላችሁ ሁላችሁ በገናናው መልአክ በቅዱስ ሚካኤል ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። እኛ ባናመሰግነው መልአክት ባህርያም ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ሕያው ዘኢይመውት እያሉ የሚያመሰግኑት ምስጋናው ምግብ የሚሆኑላቸው የምስጋናው ባለቤት እግዚአብሔር አምላክ የተመሰገነ ይሁን። እንደተሰጣት ጸጋ ቅድስተ ቅዱሳን ድንግል ማርያም እናታችን ሃይማኖታችንን ያወቅንባት እግዚአብሔርን የወለደችልን ምስጋና ይድረሳት። ቀ መልኩ ቅዱስ ሚካኤልን ጨምሮ ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት፣ ደናግል፣ መነኮሳት ሁሉ ክብር ለሚገባቸው ክብር ስጡ ተብለን አድገናል። እውነት ምነውና፣ ክብር ምስጋና ይድረሳቸው። አጠር አድርጌ በትንሽ ደቂቃ ውስጥ መለያየት ነው። እኔ እወርዳለሁ፣ ምክንያቱም ታቦቱን ያከበሩት አባቶች ቅዳሴ ይቀጥላልና እና አሰልቼ የሚመስለው መርሃ ግብር ላይ ነው የደረስኩት። እኔ እኔም አሰልቼ ስለሆንኩ ነው። እግዚአብሔር የተመሰገነው። አንድ ከእውቀት ነፃ ነኝ እዚያ ወደ ምህረት ላይ በቅርቤ ከጀራ የምታዩት ሳተ መለኮት ቆሟል። ግን የምህረት አውድ እንደመሆኑ መጠን እንድቆም ተፈቅዶልኛል። እግዚአብሔር ምን ሰጠ መሰላችሁ? ጸጋ። ሁሉም እንደፈለጉ እየዘመሩ እያመሰገኑ እየጻፉ ቅዱስ ሚካኤልን ፍቅሩን ይገልጡለታል። እኔ በምን አባቴ ይገልጥለት? ግን አይነሳም አይደል? አንድ ጸጋ ልመና ጸጣይ ፕሮፌሽናል ለማኝ ያደረገኝ ለቅድስት ቤተክርስቲያን ማለት ነው። ቅድስት ቤተክርስቲያን ደግሞ ልመና ደግሞ አንድ ወንጌልን እምትሰብክበት አንዱ መንገዷ ነው። ከንጹሕ አንድ ብርጭቆ ውሃ ጀምሮ እስከ ንግሥና እንጥሎ እስከ መከተል መጽሐፍ ላይ ተጽፎልናል። ይህንን ብዙ ሺህ ዘመናት እንዞራለን። ምክንያቱም እኛ የመጋቢ ብሉይ የቅዱስ ሚካኤል ልጆች ነን። የ16ኛው ክፍለ ዘመን ኢየሱስ ክርስቶስን ተከታዮች አይደለምም እኛ እኛ የባኮስ ልጆች ነን። ኢየሱስ ባረገ በአንደኛው ዓመት ቅዱስ ሚካኤል ሐዋርያው ፍልጶስን ልኮት የኢትዮጵያን ውጭ ጉዳይ ሚኒስትር አዲስ ኪዳንን አብ ወልደ መንፈስ ቅዱስ ስም አጥምቆ ልኮልን ኢየሱስ ባረገ በአንደኛው ዓመት ኢየሱስን የበላ ነው፣ የጠጣ ነው፣ የለበስ ነው፣ የዘምር ነው፣ ያጌጥንበት ነው እና የዚች ቤተ ክርስቲያን ልጆች ስለሆንን ይቺ ቤተ ክርስቲያን ደግሞ ይህን ያህል ዘመን በቅብብሎሽ የመጣችው በውጭ አገር በጀት በተለያየ ፕሮጀክት ፕሮፖዛል ተቀርጾ አማላ የሆኑ ቋንቋዎችና አቀራረጽ ተደርጎ አይደለም። ቤተክርስቲያን ስትገነባ ሁሉም ገዳማትና አድባራት የታነፁት እኔና እናንተ እየሰጠን እየተሰጠን እየለመንን እየሰራን እየተሰራን የደረስነውና ለዚያ ያደረሰን እግዚአብሔር አምላክ የተመሰገነ ነው ብሏቸው አመስግኖ ነበር። አሰልቺ የሚመስል ግን የመጨረሻው መቋጫና መዳኛችን ነው። ስጦታና ለቅዱስ ሚካኤል ምንም ነገር ብናደርግለት ይመጥነዋል ቅድም ጋይ ሚስተር እንደ ክብሩ መግለጫ ሲሉ እሰማለሁኝና እንኳን እኔና የናንተ 10 እና 5 ሺህ ብር ክብሩ ልትገልጸው። ሊቀመላኩ ቅዱስ ሚካኤል እኮ ቢገለጥ እኮ በማንነቱ በግዙፋንነቱ ቢገለጥ እኮ ክንፉ ከሰሜናዊ ዋልታ እስከ ምድር ዋልታ ድረስ ምድርን እንዳለ ይሸፍናታል። ቅዱስ ሚካኤል ብቻው ነው። ቅዱስ ገብርኤልም እንደዛው ነው። ሲገናኙ ደግሞ ሚካኤል በገብርኤል ውስጥ ያርፋል፣ ገብርኤል በሚካኤል ውስጥ ያርፋል። በእውነት ነገረ መላእክትን ነገረ ቅዱሳን፣ ነገረ ሰማዕታትን በደርዝ አስቀምጣ ከሌሎች ዓለማት በክርስትና ስም ከተዝረከረከው ሁሉ በጸዳ መንገድ በቀደመችው መንገድ እንድንሄድ ያደረገችን ቅድስት ቤተ ክርስቲያን ክብር ይግባት። ማርያምን ወለለ ብላችሁ አመስግኑልኝ። አሁን ለቅዱስ ማርቆስ ቤተ ክርስቲያን መንበራሉ ቅዱስ ማርቆስ ወቅዱስ ሚካኤል ቤተ ክርስቲያን አንድ ነገር ልለመናችሁ ነው። ይህንን ነገር ስለምናችሁ ግን ልመናው እንዳይሰለቻችሁ። ምክንያቱም ዓለምን የምንከርንበት አይግረማችሁ። እዚህ መንበረ ልዑል ቅዱስ ማርቆስ ቤተክርስቲያን የሚያስፈልገውን ልማት መስራት እንዳይመስላችሁ። ዓለምን አውሮፓን፣ አሜሪካን፣ ካናዳን በአብ ወልድ በመንፈስ ቅዱስ ስም በተላክነው መሰረት በሐዋርያት ፈለግ የምንከርንበትና የምናጠምቅበት የእግዚአብሔር ደቀ መዛሙርት የምናደርግበት ጊዜ ዓለምን ነው ምላችሁ። ሚካኤል ምስክሬ ነው። ቅርብ ነው። የአንድ ልጅ እድሜ ነው። አሜሪካንን መክደን ጀምረናል፣ መውረስ ጀምረናል። አውሮፓን መውረስ ጀምረናል። አረብ ሀገራትም ይመጣሉ። ግዴላችሁ፣ እንዳትጠራጠሩ። አሁን በቅርቡ በቅርቡ በኢትዮጵያዊ ጻዲቅ በኢትሶ አንበሳ በጻዲቁ አባታችን ባቡነ ተክለ ሃይማኖት ስም በቤልጅየም አንትወርፕ በብራሰልስ የአውሮፓ ህብረት መቀመጫ በሆነው ማስ ነገር በሚጠነሰስበት ቦታ በኢትዮጵያዊ ጻዲቅ ባቡነ ተክለ ሃይማኖት ስም የግዙፍ ቤተ መቅደስ ባለቤት ሆነናል። ይህንን ያደረገ እግዚአብሔር የተመሰገነ ነው። አሜሪካንን ተዉት። በእና አሜሪካ በእና ካናዳ በእና አውሮፓ ላይ እንደነዚህ እንደምታዋቸው በሚስጥር ያደላደሉ ጻሃሉን የሚይዙ የሚያማምሩ ዲያቆናትን ኮልተፍ የሚሉ ዲያቆናትን ሳይሆን የምናየው በቅርቡ ገዳማውያን መናንያንን በአሜሪካ እና በአውሮፓ እናያለን። ይህ ለዚህ ምስክሬ ቅዱስ ሚካኤል ነው። በቅርብ በቅርብ ጊዜ ነው ይህን የምነግራቸው። ይህ ሁሉ የሆነው ግን ይህ ሁሉ የሆነው ግን ቅዱስ ቤተ ክርስቲያን እየለመነች እየሰራች እየተሰራች እኔና እናንተን እየሰራች እዚህ ስላደረሰችን ነው። አሁን ከፊታችሁ የሚታየው ህንፃ እንደዚህ ሽፍን ብሎ በቀደመው ጊዜ የመብራት ኃይል ስርጭት የሚደረግበት ለሙሉ ከተማው ከዚህ ከቤተ መንግስቱ ስርጭት የሚሄድበት ቦታ። ይሄ መብራት መነሳት አለበት ተባለ። እንዲነሳ ደግሞ እንደምታውቁት ቤተ ክርስቲያናችን የ6 ሚሊዮን ብር እዳ ተጠይቃለች። 6 ሚሊዮን ብር ክፈሉ፣ ያንን በከፈላችሁ ስሊፑን ባቀረባችሁበት ወዲያው እናነሳላችኋለን የሚል ደብዳቤ ለቤተ ክርስቲያናችን ደርሷል። ይህ 6 ሚሊዮን ብር የቅዱስ ሚካኤልን ቤተ መቅደስ ለማስጌጥ በሚገርማችሁ ሁኔታ በስሙ ሚካኤል ያደረገልህ ሚካኤል ያደረገልህ ሚካኤልን ተስፋ ያደረግህ ሚካኤልን ተስፋ ያደረግህ እዚህ ውስጥ ያላችሁ ሰዎች ማርያምን 500 ሰዎች 12 12 ሺህ ብር ሰጥቶት አሁን አሁን አሁን እንከፍላለን። ዛሬ እዚህ ውስጥ 500 ሰዎች 500 ሰዎች በእውነት ለገናናው መልአክ ለቅዱስ ሚካኤል እጅ መንሻ 12 12 ሺ ብር የምትሰጡ አምስት መቶ ሰዎች እዚህ ውስጥ የላችሁ? እንድሰጥ አስጨክነኝ ይላል በቅዳሴ ማርያም ላይ። በእውነት አብ ወልድ መንፈስ ቅዱስ ያሳስባሉ፣ አብ ወልድ መንፈስ ቅዱስ ያስጨክናሉ ብለዋል። እንግዲህ ስለዚህ ያስጨክናችሁ እና እኔ አለሁ የሚለኝ ቶሎ አጭር ደቂቃ ነው። 12 12 ሺ ብር ብንኖር እግዚአብሔር ይፈቅድ። እኔ አጭር ነገር ተናግሬ ለወርድ ነው ያውላችሁ። በዓለም እውቀት ታዋቂ ለመሆን በነገራችን ላይ መቶን ወደ ማጋመስ ደርሻለሁ፣ አጋምሸዋለሁ። በዚህ ግን ቅድስት ቤተ ክርስቲያንን ትቻት በብልጠት ነበር የዓለም ገንዘብ እንዳልቸገር። ቅዱስ ሚካኤል ፊርማ አጥሞሰተኝ፣ ከድህነት አወጣኝ። በኋላ ላይም ግን ከዓለም ድካም ውስጥ ሆኜ እየዳከርኩ ስለነበረ ከልቤ ስላልተመለስኩኝ እውቅናውና ዝናው እንዴት ይምጣል? ምንም አልተቻለም። በጣም ትላልቅ ወደ በመቶዎች የሚቆጠሩ ድራማዎችን ጽፌያለሁ፣ አዘጋጅቻለሁ፣ ተውኛለሁ። ማንም አያቀኝም። ሁል ጊዜ እኔ ቁጭ ያልኩበት ቦታ ላይ ድራማው እየታየ አይ ምናምን ይሄ ልጅ ግን አይባል፣ አያውቁኝም። እኔ እዛ ቁጭ ብዬ ብቻ እንዳመሳችሁ፣ በሊቢያ ላቋርጥ የነበረውን መንገድ የመጀመሪያ እባክህ ይመችሃል ወይ ተብዬ ብዙ ሺህ ዶላር ተከፍሎኝ ሀገረ እስራኤልን ቀራኔውን የሚያየሁት ማርያምን፣ አይገርም። የመጀመሪያ ጊዜ አሁን እንደነገርኳችሁ አሜሪካ፣ ካናዳ፣ አረብ ሀገር ላይ አብያተ ክርስቲያናት እያሳንጽ ነው። አሁን በቅርቡ የሚቀጥለው ወር ላይ እንደ ጌታ ፈቃድ ብራስል ስንሄድና የአቡነ ተክለ ሃይማኖት ቤተ መቅደስን እናከብራለን። እናድርገና ቤተ ክርስቲያን እንሰራለን እንሰራለን። ለኔ ይሄን ላደረገልኝ ቅዱስ ሚካኤል ምን እለዋለሁ? በምን ቋንቋ መሰግነዋለሁ? እስኪ ምን እግዚአብሔር ፊት ቀብረን ቀርበን ቅዱስ ስጋውን ክቡር ደሙን በልተን መንግስተ ሰማያትን ለመውረስ ያብቃን። እኔ ባጎደልኩበት ተጻጽመት ለሆኑ እንቅስቃሴዎቼ አባቶቼ ይፍቱኝ። በእኔ በኩል